አሰላም አለይኩም ወረህመቱላሂ ወበረካቱ ሰላም ሰላም ውድ ሀገሬ ልጆች እንዴ ናችሁ ደህና ናችሁ ወይ ከኔ ጋር ሁሉ ሰላም ነው ቤተሰቦቼ ዛሬ ደግሞ እስኪ እንደዚህ የሚያምር የዕቃ ሱቅ ልላችሁ ቀርብ ያለው ማለት ነው ያው ትወዱታላችሁ ላይክ ሼር ሰብስክራይብ እያደረጋችሁ እዩልኝ ሱቄን ነው የምላችሁ ያምራል ኮመንት ላይ አስቀምጡልኝ የምትፈልጓቸው እቃዎች እዚህ ውስጥ ያሉ ይመስለኛል፣ ማለት ነው። እነዚህ እነዚህ ረከቦቶች ብዙ ጊዜ ታዟችኋላችሁ፣ ተወዷችኋላችሁ፣ ማለት ነው። እኔ ጀበና ምናምን ስዕል ያለበትን በነጭ መቷል፣ ማለት ነው። እንግዲህ አዘዝ አዘዝ ገዛ ገዛ በማድረግ ተባበሩን፣ ማለት ነው። እና ምንም የሌለ ነገር የለም። የሚያማምሩ እቃዎች አሉ፣ አበባዎች አሉ። እንደዚህ የችኮላ ቀረጻ ነው። የሚያማምሩ እቃዎች አሉ። ትንሽ ላስጎብኛችሁ ብዬ ነው። እና ሁሉም ነገር ተሞላልቷል፣ ፏፏ ያለቃለን። እነዚህም ሰርቪሶች እንደዚህ ባለ እግር ሰርቪሶች፣ ባለ ሶስት ደረጃ፣ ባለ ሶስት ሴሪዎች አሉ በቃ ሁሉም ሴራሚክ፣ ብረት፣ ድስት፣ ሴራሚክ እንትን፣ ተደራራቢ ሳህኖች፣ ረከቦቶች ምንም የሌለ ነገር የሌለ ነገር የለም በአጠቃላይ። እና እንደዚህ አበባ ምናምን በቃ ቴርሙስ ሳህኖች ምንም ሁሉም ነገር ገብተዋል ማለት ነው። ማዘዝ ትችላላችሁ በተለመደው ቁጥሬ ሙስሊሞችም እንደዚህ በሚያማምሩ የአረበኛ ጽሁፎች ግድግዳ ላይ የሚሰቀሉ ማለት ነው አሉላችሁ። ዱዓ ዚክር፣ ምናምን ያለህ ስም በቃ ለማንኛውም ማለት ነው እንደዚህ ባጭር ላሳያችሁ ብዬ ነው። ማዘዝ ከፈለጋችሁ ቁጥሬን አስቀምጥላችሁ አስቀምጥላችኋለሁ። ባይ ባይ። ሰላም አሌይኩም ወረህመቱላሂ ወበረካቱ።